የተለጠፈችዋን ሴትዮ እንትን በሉልኝ ፕሊስ ካላስቸገርካችሁ፣ አለ ነው፣ ካላስቸገርኳችሁ እችን ሴትዮ ከነቤተሰቧ ያገኘ ወረታውን እንከፍላለን ብላችሁ ፖስቱ ከነቤተሰቦቿ እንትን እንዲባል ማለት ነው። እንትን አድርጉልኝ፣ ፖስት አድርጉልኝ ፕሊስ ካላስቸገርኳችሁ። ሁላቱም ቲክቶኩን ፌስቡኩን አንጫጩልኝ። እሺ አቤት፣ እንዴት ቢፈሩሽ ነው። አሁን አይደል ድራማውን ያየሁት? ቱ አደራጀሻቸው ለብቻ እግዚአብሔር ያሳየክ። እንግዲህ ግን እግዚአብሔር እንደው የሰው ሞደድ ሰጠኝ። ይህንም ብቻ አድርጉልኝ። እሺ ጉርሻን ኬት ጉርሻ፣ ጉርሻ ፔጅ ጥሩ ጉርሻ ፔጅን ሀቢባ ላናገራት ጉርሻ እኮ ከዚህ በፊት ፖስቶኛ ቃል ግን አይዶነው ማናገር፣ እንዴት ማናገር እንደሚቻል እሱ ቢፖስት ደስ እኔ በቃ እንዲዋረዱ ስለምፈልግ ነው። እንዲዋረዱ መዋረድ አለባቸው። እንዲዋረዱ ስለምፈልግ ነው፣ በሀቢባ በኩል። ቆይ እሺ፣ ሽዴኒ ጉርሻን ቆይ እናግረዋለሁ በሰው አስፈልገውና ያች ሴትዮ ተለጥፋ ዘመኖቿም እሷም የምትመጣበት መንገድ ይፈለግላል። መጀመሪያ ኤ አይ መሆኑ ይረጋገጡ ዶች እሺ ዘጉሻ ኤ አይ መሆኑ ይረጋገጡ ዶች። መጀመሪያ አጣሩልኝ እሱን ጊዜ ሰውተን ደሞ ኦኬ። እሺ መጀመሪያ እንትን በሉ ኤ አይ መሆኑ

እዚህ ጋር እኮ ስለ ጻፋችን ነው ውዶቼ፣ እንትን ያልኩት። ምንም እኮ ባወራም እኮ ምን ችግር የለውም ውዶች፣ አደባባይ ላይ ባወራ ባላወራ፣ በውስጥ በውስጥ ሰው እንዴት ማግኘት ትችላላችሁ? የኔ ሆነሽ ግን መነን ወይስ ሌላ መነን ነው? በእሷ ነው የመጣችሁት? መነን በአንጅ እኔ የምላቸው አሁን በውስጥ አውሪ የምትሉ ሴትዮዋን በውስጥ በውስጥ እንዴ ነው የምታገኙትኝ? ሰው እኮ ዝም ብሎ አይገኝም። ኢቨን እሷ ተከፍሏት አልመጣም ብትል ራሱ የእሷ የተባሉ የሚታወቁ ዘመድ ገንዘብ ከሰጣቸዋቸው መተው ሁሉ ነገር ይዘረግካሉ። አይከብድም። ምንጋ አይደለም ብላለች። አቦ በቃ ካልሆነ ጥሩ ተመስገን። እኔም እሱን የደበረኝ እሱ ነበረ እንዲሆን አልፈለግኩም። ምን ማለት ነው ሲበራ አልገባኝም። ሲባራ እና ሲባራ ሰምሽ አልገባኝም። በጣም ማለት በቃ የጠላቻቸው ጥግ ማለት ነው። የእነሱ እንዲመሰክርላቸው አንዷ ናት እኮ በእምነት የምትባል በጣም ነው የምትጠላግ ሚችል በየኮመንቱ ነው የምትልከሰከሰው። የዛች ሞዴሬተር ናት። ከዛ የቤታን ባል ስታገባ ኦርቶዶክስ ሆናለች ለባሏ ብላ ልክ በቃ እንደምታቆ ነው የምታወረ። በእምነት ስሟ ራሱ ደግሞ ለስሙ አማራ ናት። ቁሻሻ ዳንቻ አይነት ስማ እንዴ እሺ ዘኔ እኮ ግርም የምትሉኝ ቆይ ተጠቂ ነው እንዴ የምትሉኝ አልገባኝም ማለት ተጠቂ ነው የምትሉኝ ላይክ ተጠቂ ነው የምትሉኝ ላይክ ተጠቂ ነው ወይ የምትሉኝ አልገባኝም ምንድን ነው እናንተ አንዳንዶቻችሁ ፍላጎታችሁ ሁልጊዜ ሁልጊዜ እያለፍኩ ነው አይደለ ያለሁትኝ ላይክ ሁልጊዜ ነገር ሲመጣ ከበፊቱ እንኳን እኔ ተሻሽ እያለ መልስ አልመልስላቸውም አፋቸውን ሲከፍት ንቄ ትቻቸው እየተጫወትኩ ነው ያለሁትኝ ላይክ እና በቃ መልስ አትስጫቸው። እናንተ ሪፖርት አርጋችሁ ታዘጋላችሁ። ንገሩኝ። ልክ እኮ የሆነ ነገር እኮ አንዳንዶቻችሁ መታችሁ ውሳኔ ስትወስኑ ምታደርጉ ነው የሚመስለው። ላይክ ኦኬ፣ እሷ ስለ እኔ ማውራት እንትን ከሆነ እስኪ አካውንቷን አዘጉና ዩቲዩቧን አዘጉና አሳዩኝ። ከዛ በኋላ እኔ ዝም ማለል ጀምር። እኔ ለራሴ ካልቆምኩኝ፣ እኔ ለራሴ ካልተናገርኩኝ ማነው የሚናገር የውሸት? ማንንም ሰው እያመጡ እየለጠፉ፣ ይህን ያክል ጥላቻ፣ ይህን ያክል ቅናት፣ ምቀኝነት በዚህን ያህል ሲሄዱ ምን አርጊ ነው ወያ። ሰውን እኮ ሰውን እኮ ማለት ነው ማገዝ አለባችሁ። ገባችሁ? አለ ተይ ካላችሁን ነገር ያን ሰው ተይ ብለሽ በእናንተም በራሳችሁ መንገድ መሄድ አለባችሁ። ቁጭ ብላችሁ ዝም ብላችሁ ተይ ማለት ይሄ አግባብ አይደለም። እኔ እየተጠቃው ነው ያለሁት ያማቸዋ ዝም በይባክሽ፣ አንቺ ጉድራ አንገትሽ ራሱ ማይለይ ጉድራ። አንዷ ናት እኮ በፊት ከዚች ሴትዮ ጋር ተደረበች፣ ጊፍት እየሰጠች ነበረ። ለሽም ስትረገጥ ነበር። ቤታ በአንቺ አሁን ደረሰ እንኳን ሰጠው። እዚህ ቲክቶክ ላይ እበት ቀማ አላሞች፣ ሁሉም ሰው ጊፍት ይሰጣል። እኔ ስረገጥ አልሰጡም እንደ አራሞች። እኔ ስረገጥ ከዚህ በፊት ራሷም ስትናገር አለብረ ፊንገር ፑሽ እያለች ጊፍት ስሰጣት ለበር ቤቷ ገብታ ልክ እኔ እንደ እንደሰጠዋት ብቻ ነገር ሁላችንም፣ ማንም ሲረገጥ ይሆን ማንዱን ሲረግጥ ጂጂማ አንዱን ስትረግጥ፣ እኔ ማንዱን ስረግጥ፣ ሁላችንም ጊፍት እርስ በርስ እንሰጣታለን። ምን አባታችሁ ነው? በእኔ ነው እንዴት የተጀመረው? እኔ ደግሞ እሷን ስትረግጥ አይደለም የሰጠዋትኝ፣ ከዛ በፊት ነው ያኔና፣ ያቺ ፊንገር ስንጣላ ነው። ቅም አያሞች ሸም ልሰጣት ነው። ሶስት አንበሳ ስትላልበር እንዴ ወጣ ወጣ ሙላ አራሞች፣ ማንም ሰው እዚህ ቲክቶክ ላይ ማንም ሴት የተጣላ ሰው ሲረገጥ ጊፍት ይሰጣሉ። ማናቸውም፣ ሁሉም ከሀስከበ ያልሰጠ ሰው የለም። እና አባታቸው ነው የምትሉት። ውሸት ሲደጋገም እውነት ይመስላል እኮ እሱን እኮ ነው የምላችሁ። ውሸት ሲደጋገም እውነት ይመስላል። አሁን ሰው ቤት ታዩ ልፍበ ይላል። ግን እንደዚህ አይነት ነገር መታለፍ የለበት። በቃ እነዛን ሰዎች ማዋረድ ስታዋረዷቸው፣ ከዛ ወዲህ ደግሞ መተው። አፋቸውን የሚከፍቱ ካሉ ያ ማለት በየኔ ጥላቸው ያሰክራቸው የኔ ውድቀት፣ የውሸትም የእውነትም ሆኖ በቃ ጨማምረው መጣል የሚፈልጉ ሰዎች ናቸው። ገባችሁ አይደለ? አንድ ሰው እውነታውን ይዛችሁ መጣችሁ እያሳያችሁትን ግግም ብሎ አይደለም ካለ ሀሳብ ካመጣ ይሄ እናንተ ሁሌም እንድትወድቁ የሚፈልግ ጠላታችሁ ነው። አለቅ። ያለምንም መረጃ ነው ሲቀባጥሩ የሚውሉት ማለት ነው። ያለምን ምንም መረጃ የላችሁም። አንድ መረጃ አንድ ቀን እስኪ በእኔ መረጃ አይታችሁ ታውቃላችሁ? ስሜ ሲጠፋ እዚህ ቲክቶክ ላይ አንድ ቀን ቤታ እንዲናት፣ ቤታ በዛውታ፣ ቤታ አንድ ቀን ግን፣ እንዴ፣ አንድ ቀን ግን ማለት ነው ጋይዝ፣ አንድ ቀን ግን መረጃ ይዘው መጥተው ያውቁ ሁል ጊዜም በእኔ ስም በእኔ እንዲዋሹ እስኪ አንድ ቀን አሁን ቤታ እንደዚህ ብሄሩ አንዴ ነው። እስኪ አንድ ቀን ስለ ብሄሬ መረጃ ይዘው ይምጡ። እስኪ አንድ ቀን እውነታ ይዘው መተዋቁ ሰውነቷ እንዲያርጋለች። እስኪ መረጃ አምጡ ሲባል መረጃ ይዘው አይመጡ። አንድ ቀን መረጃ ይዘው አይመጡ። አንድ ቀን መረጃ ይዘው መተዋቁ ዝም ብሎ ብቻ እየተነሱ ለምን ኤኒዌይስ እኔ በማደርገው አደርጋለሁ። ብዙም ብዙም አታስቡ ለሱ። በቃ ለምን መታወቅ አለበት ሰው? እኔ ለእኔ አይደለም። እኔ ምንም አባታቸው አታመጡም። ስንት ያለፍኩ ጀግና ነኝ ብቻዬን። እስኪ ተመልከቱም እስኪ ስንት ናቸው? ቺ ነጭ ቅማል አለ፣ እንቁርት አለ፣ ጉቶ አለ፣ ፊንገር ሸም ኦርደር ላይክ ማ ስንት ናቸው ጋይስ? ሊበሉኝ እንዲቀቀለው ሊበሉኝ የተነሱ የማይዋደዱ ሁሉ አንድ ቤት ገብተው ምንድን ነው ዮኒ ጋር ሄደችው ይሏቸዋል። ዮኒ ነው እኔ ሳገኘው እንኳን ስለ ሰው አላወራሁም፣ እሱ ጠይቆኝ እንጂ ዮኒ ጋር ሄደችው እንዲደረብላት ግን እሱ ጋር ደግሞ ያቺ ፊንገር ሄዳ ስትግማማ እሱ እንዲደረብላት አይደለም፣ ይሄ ሁሉ ተደራይተው ይቺ ደግሞ እንዳለች አሯን ምት ምትለቀልቅ አሮጊት። እስኪ አስቧቸው እስኪ። እኔ ኮ ብቻዬን ነው ኮ እየተጋፈጥኳቸው ያለሁት አቅም የላቸውም። ይሄን ያክል አንድ ሴትን ማንቀጥቀጥ አቃታቸው። እግዚአብሔር ምስክሬ ነው። አንድ ሴትን እስኪ ተመልከቱ እኔ ብቻዬን ከነደጋፊ ደጋፊዎቻቸው ጭምር ከነ ደጋፊዎቻቸው ጭምር እኔ መጣላቃታችሁ ምን ጉር ነው ጋይስ? እግዚአብሔርን ምን ጉር ነው? በታሪካችሁ እንዲህ ቲክቶክ ላይ የታችሁ ታውቃላችሁ። ምን ጉር ነው? ለዚውም ከሆን ተራ ሰው ቢሰልባቸው ማለት ሰው ማያየው ፎሎ የሌለው ምናምን እዚህ ቲክቶክ ላይ ምናምን ቢሆን ኦኬ። በዚህን ያህል ሶሻል ሚዲያ ላይ በስብሰው እንኳን ስንት አመት ተቀምጠው እንኳን ሊያሸንፉ አልቻሉም። እኔም ቤታ ለምን ሁሌም እኔ ከእውነት ጋር ነኝ። ሁሌም ሁሌም አለቀም። መቼም እንደማታሸንፉ ነው የምነግራችሁ። መቼም መቼም አራም አንበስ ከዛ ደግሞ የሚያስቁት ማለት ነው። እኮ አለ ስልክ ቁጥሩ አለቤት ቤታ። እስኪ ሴትዮዋን ስልክ ቁጥር ለኔ ስጡኝ፣ አገናኙኝ። እንዴት ጉዳችሁ አፍረጥርጭ እንደማወጣው እንደማወጣ እኔ ነኝ። አገናኙኝ፣ እስኪ ሴትዮዋን ስልክ ስጡኝ አላችሁ። አረ ስጡኝ እናንተ አላችሁም። ልጅ የተባላችሁት እኔ ነኝ። እስኪ አምጡና ስጡኝ። ወንድ ኮናችሁ። እኔ እዚህ ላይ ነው የምደውልላት። አምጡት እስኪ አምጡት። እንግዲህ የሴትዮዋን ስልክ ቁጥር አምጡትና ያገናኛችሁ። ስልክ የላትማ ግዙላታ እናንተ ያመጣችኋት አይደለ? ግዙላትና ስልኩን አምጡና እኔን አገናኙ። ኧረ እኔ እዚህ ኮመንት እያነበብኩ አይደለም። ስልክ ቁጥሯን ስጡኝ። ስልክ ቁጥሯን እስኪ ትስጠኝ። ይኸው ምንም እዚሁ በዚሁ ቀጥታ ስልክ እደውላለሁ። እኔ ቤታ፣ በቀጥታ ስልክ ኢትዮጵያ እደውላለሁ። እስኪ ትስጠኝ ስልኳን፣ ቀጥታ ስልክ ዘናሞች ሀቭ ቱ ኤክስፕሌን ኖ ውዲ አንዳንዴ ያስፈልጋል። ሀቭ ቱ ላይክ አንዳንዴ ቆፍጠን ብለሽ ለራስሽ ቆመሽ ይህንን ቆሻሻ ምን ያህል እንደሚቀናብኝ ድሮ እንደዚህ ብዙም ቦታ አልሰጠውም ነበር፣ ግን አሁን ይቀኑብኛል ስል በተግባር እንደሆኑ አሳያችኋለሁ። በተግባር ምን ያህል ክፉ እንደሆኑ፣ ምን ያህል ምቀኛ እንደሆኑ፣ ምን ያህል ለመጣል እንዴት እንደሚጋጋጡ ይህ ማህበረሰብ የኔን ነገር ማየት አለበት ምን ያህል እኔ ላይ እንደተደራጁ ምን ያህል እኔን እንደዚህ ለማድረግ እንደፈለጉ ይህ ህዝብ እንትን ማለት ይች ማለት አለበት። ጋይስ እኔ ያለቀስኩት እኔ ንዴት ይውላችሁ አልኳችሁ እኮ የእኔን ያልተረዳችሁ የፈለገ ይጠቀመው። አለቀሰች፣ ተበዳሽ፣ ተቆረጠ የቢሉ ምንም አይመስለኝም። እኔ እልከኛ ነኝ። የሆነ ነገር የሆነ ቦታ ላይ ካልደረሰልኝ ማለት ነው እህል አይበላልኝም። ውሸት ሰው ሲዋሽ ምን ሲል ያንን ነገር እስካወጣ ድረስ ምግብ ውስጤ አይገባም። እልክ አለብኝ፣ ውስጤ በቃ እልክ። እነዛ ሰዎች አጠገቢ በሆኑ የሉም። አንዳንድ ሰው እልውን በምግብ ይበላል። እኔ ስናደድ እልኬ እንደ እኔ እየተናደድኩ እኮ ምግብ እንኳን ጋር እምባዬ እየወረደ ምግብ ይበላለ። ውስጤ የተቃጠለ ማን በቃ በጣም እልከኛ ነኝ ያለው እኔ። ቶሎ እምባዬ የሚያመጣው ማንም አባቱ እኔን ሊያስበጭጨኝ እንትን ላይለኝ አይችልም። እኔ ዝም ብል እኮ አጀንዳው ይረሳል እኮ። ውፍ ሰለቸን፣ አንድ አይነት ወሬ ብሎ ይረሳል አጀንዳው፣ አውቀዋለሁ። አንድን ነገር የምታራግቡት እራሳችሁ ባለቤቶች ናችሁ፣ አለቀ። ራሳችሁ ባለቤቶች ናችሁ። ራሳችሁ መዝጋት ትችላላችሁ። አጀንዳን ራሳችሁም ደግሞ ማስፋት ትችላላችሁ። በነገራችን ላይ እኔ ዝም ብዬ ግኖር አድርጌ ሁሌ ብጫወት ብጫወት ብጫወት ሰውን ቦታ የማይሰጠው ያልፋል። ግን ለምን በቃ ለምን እንዲህ አይነት ነገር ሰው ሲሄድ ለምን መታወቅ አለበት? ገባችሁ? ለምን እኔ ምን አቃለሁ ትበል እስኪ ገባችኋል? ለምን በቃ ምን እኔ እንዲሆናለሁ? መዋረድ አለባቸው? አሁን አንቺ ማለት ነው፣ ስሚ፣ እኔ አሁን እሷን በእሷ ቤት ማለት ነው እንደዚያ ሙድ እያዘች አሁን እኔ እንዲህ ብል ማለት ነው፣ ታብዳላችሁ አይደል? አሁን ፊንገር እንደዚህ ብትል አባቷ ላይ እንደዛ ብል የአባቷን ፎቶ እንዲዘቅዝቀው ሰው እየፖሰተላን ነው አይደል? እሷ በሰው ቤት ላይ ነው የምታላግተው። እኔ ግን አሁን ተነስቼ ማለት ነው የፊንገር አባቴ ታሌ ታለ ታለ እናቷ በአስራ አራት ዓመቷ ጥላት እያልኩኝ ሙድ ቢዝ እንደው ይፈረድብኛል። የእሷ እንኳን በትክክለኛው ነው። የልጅነቷን ፎቶ ይዤ ሙድ እየያዝኩኝ ባረግ ቲክቶኩ እንዴት እንደሚንጫጫ ታውቁታላችሁ። ምንድንን ቺቋቋቴ ያማረው ጌታ ያድርስ ትሆናለ ቅናት ሊገላጭ አየሻረል አንቺ። እኔ እኮ ኮሜንታተር ነው የሚያስቀኝ በእኔ ሙድ ልትይዥ ስትይ ማለት ነው ህዝቡ ሁሉ እንዳለ ረኔ ላንቺ ማፈርኩልሽ። ኬኳ በረሩ በልታ ሞታ ነው ወይ ይሏታል። ማንም አይስቅልሽም ወይ ሳሪዬ፣ ማንም በቃ ማንም

የመጀመላይ እልህ ስላለብኝ ነገ ነገ መጣላችሁ የለ። ደምሽ መራራ ስለሆነ ነው። ቤታ፣ እነዚህ ወድልሻለን ሙሉ ክፍሎ ጦር እኮ ብላለች ሳሪ መኩ እንዴ ሙሉ እኮ ነኝ እኮ ማንቀጥቀጥ አልቻሉም እኮ እኔ እንዳውም እኮ እግዚአብሔር መናገር አይጠበቅብኝም ግን ለተከታዮቼም እኔ ቤታዬ ጠንከር ብዬ ቆሜ ሳሳያቸው ሰው ይቆምላቸዋል ሰው ይቆምላቸዋል። እኔም አልፋታችሁም። እግዚአብሔር ምስክሬ ነው። ቴንኪ ውዶቼ፣ በቃችሁ። ቴንኪ ዩ ሶ ማች። ቴንኪ ውዶቼ፣ እኔ አልፋታም። ይህን ነገር ይህን አልፋታም ውዶቼ፣ ይህንን ጉዳይ አልፋታም። እግዚአብሔርን እናንተን ካላዋረድኩኝ እንቅልፍ አላገኝም። እናንተ መማር እኮ ከዚህ በፊት እኮ ታስታውሳላችሁ ማለት ነው የወዲ ቴንኪ ሶማች ማች ናት ስሙ መማር እኮ ማለት ነው ከዚህ በፊት እኮ ክሊፕ ላይ እንዳለች እኮ አውርተናል። አታስታውስም? አሁን ሳይሆን እዛ ላይ መማር እኮ ተናግራለች እኮ ታስታውሳላችሁ። በቤቷ ገስት ላይ የሆነን ፊልም ላይ እንደሰራች እና ዘፈን ላይ እንዳለች እኮ ነግራናለች። ያኔ እኮ ነው የምናውቀው እኮ የአዲስ ነገር እኮ አይደለም። ምን ችግር አለው ታዲያ? ለምንድን ያካበዳችሁትኝ? ተናግራለች። አብረን እንዳውም ስቀን አውርተን አይተነው ነበር እኮ ምን ይገርማል ታዲያ?

አንዱን እንትን ለማለት አንዱን የምትጠሩበት መንገድ እኮ ነው የሚገርመኝ። በምን ተጣልተው ነው ቅዳሜ ገበያና መማር ደሞ አሁን በምን ተነካክተው ነው? እሺ በፊት ወኪ አሁን በምን ተደራርሰው ነው? ጆሬላ ስክ ከሰሚጎኔ ፍቅር ቴንኪዩ ውዴ በምን ተጣልተው ነው? በምን ተጣልተው ነው ማለት ምን ተደራርሰው ነው እኔ እኮ ሰው እኮ ከኬት ኬት ኬት ነው የሚደራረሰው በምን ተደራርሰው ነው ቆይ በምን ተደራረሱ መማር እንትና በምን እሺ ውዴ በምን ተጣልተው ነው ግራ ገብቶ ነው እኔም እኮ ገብቼበታለሁ እኔንም ስሜን ጠርታ በምን ተደራርሰው ነው

ያሳቀችኝ ፊንገር ማለት ነው። አይ ፊንገር፣ አንቺ እኔን ሲያቅትሽ በቃ በየሰው እየተጠለልሽ፣ እኔ አሁን ነገይቱ ገብቼ ላስደንግጥሽ። ታይ ፊንገር፣ ታይ። እኔ ከያዝኩሽ በጥርሴ ያለቅሽም። እሺ፣ ይወርድዬ። በጣም ነው ማመሰግነኝ እናት ከበሪልኝ። ቲንክ ዩ ሶ ማች። ምን አለች አባቷ ወቴ መንዞ ነው ተገኙ። አንቺ ቅማላ መንዞ ነው ጎንደር፣ አማራ አማራ እኮ ነው። አማራ አማራ እኮ ነው። አንቺ መሀይም መንዝ እንደው ቢሆንስ መንዝም ጎንደር ያለው መንዝም ጎንደርም እኮ አንድ ነው መንዝና ጎንደር ምን ይለያቸዋል ሸዋ እኮ ነው መንዝ አንቺ መሀይም የመሀይም ዘር በእሷ ቤት እኮ ሸዋን ማጣጣሏና ጎንደርን ጀግና ማድረጓ እኮ ነው እና ሸዋን አጣጣላ በእሷ ቤት ማለት ነው ጎንደር መሆኑ ምን አስፈለገ ጎንደር ይሄ ጎንደር የማይመኘው የለም ምን ጎንደር ከሸዋ ምን አለ ምን የሚለይ ነገር አለው እስኪ ንገሪኝ ምን ማለት ጎንደርና ሸዋን ምንም ይለይ ነገር አላቸው። ዘፈናቸው እንኳን ሲዘፈን ሰምተሽ አታቂም። እንዲ አንድ ቆርቆ ቆረቆንዳ ሁለቱ ናል ማለት የማሐይምነቷ ማሐይም ልክ በቃ ጎንደርን ሰው ሁሉ እንደተመኘው ሸዋን ደግሞ ማንም እንደማይ ማወዳደሩ አሷም ቁርበት፣ ቆዳ ቆረቆንዳ ድጋሚ ማለት ነው ከኔ ጋር እየተሰዳደብሽ አይምሮሽና ስቼ ልጆች፣ ቤል መጣው በሉት ቤል መጣው በሉት፣ እየደወለ ነው። እግዚአብሔርን እኔን አትመለሽኝ ወደ ኋላ ብይሻል። የኔው አጀንዳ እዚሁ ተከድኖ ይብሰልልሽ እንጂ ወደ አንቺ ከተነሳው አልመለስም። እየነገርኩሽ ነው። ገና መውለጃሽን ነው ማጣመመው። ኔ እንዴ ሸዋን በእሷ ቤት እኮ ነው ለአቤት። ይህንን ጎንደር የማይመኘው የለም። ሸዋ እኮ በጣም ስርዓት አላቸው፣ በጣም ጨዋ ናቸው። የተዘበዘፍሽባት ሀገር ምን ብለሽ እንደምትጠሪ አታውቂያለሽ። አንቺ መሀይሜ መሀይም ነሽ አንቺ። አባትሽን ማታውቂ ሸዋ የተቀመጥሽባት አዲስ አበባ ራሱ ምን እንደሆነች የማታውቂ እኮ፣ ደጎሎ ደንቆሮ መሀይም እኮ ነሽ። ለምን መሀይም እንደሆነሽ አላውቅም። ሰው እንደ በምንም ነገር አይሳካለትም። በሁሉም መሀይም ሆነ ይችለዋል። በሁሉም ደ መሀይም ሆነሽ ትችዋለሽ። በእሷ ቤት እኮ ሸዋዋን እንትን ማለትዋ ነው። እግዚአብሔርን በቃ ሸዋ ማጣጣሏ ነው። ስማ፣ ምን አይነት ቆዳ እንደሆነች ሁሉ እኮ አማራ እኮ ነው። ሸዋ ሆነ ጎንደር ሆነ አማራ አማራ እኮ ነው። እኔ ሸዋ ነኝ። ዋናው አማራ መሆን የማወቅሽ ጥሩ ነው። ሸዋ ሆንኩኝ ጎንደር፣ ዋናው አማራ መሆን የማወቅሽ ጥሩ ነው ጥሩ ነው። ዋናው አማራ መሆኔን የማወቅሽ። አልሸሹም ዞር አሉ። ሸዋ ሆንኩኝ ጎንደር ሆንኩኝ ዋናው አማራ መሆኔን የማወቅሽ ትልቅ ነገር ነው። ሸዋ ማፈሪያ መሰላትን፣ ደፋር እኔ እንዳውም ከጎንደር በላይ ሸዋ ነው። እውነት ለመናገር ሸዋ ነው ያሳደገኝ። ኦኬ

ከጠላት ይሻላል በሚል እኔን የሚጠሉ ሰዎች አንችንም ባይወዱ ዝም ብሎ የሚከተሉች ናቸው፣ ያሉሽ ይህንን ነው የምነግርሽ። እኔ ሶሻል ሚዲያ ላይ መጥቼ ሳወራ ሀሳቤን ስሸጥ የሆነ ተቀባይ ይፈልጋሉ። ግማሽ ሰው ይገዛኛል፣ ግማሽ ሰው አይገዛኝም ብዬ ነው የምመጣው። ሁሉ ሰው ግን ሀሳቤ የማይገዛው ከሆነ በቃ ለሆድሽ ነው ለገንዘብ ነው እንጂ የምትኖሪው። ነገ ትንብልሽ ትደፊ፣ የሚደርስልሽ የለም ሆድ ምንሽ። ከገንዘብ ውጭ ምንም አታውቂም። ሰው ሁሉ ስታወሪ ኮሜንቱን ስታስጠይ ዘጊ በቃ አንድ ደህና ነገር የሚስቅልሽ የለም። የሚስቅልሽ ማለት ሰው ልጅ እንኳን እኮ ሰውን ሳይናገር ሳያማ እንኳን ሲጨፍር እኮ ትሰድበልሽ። ምንም ማንንም ሳታማ ምንም ሳተ በራሷ ሙድ እንኳን እየጨፈረች ሲሰድብሽ፣ ይሄን ያክል ነው። ለምን ምስጥ ነሽ? ምስጥ ነሽ አቅም ስለሌለሽ። ያ የወጥ የሚያማስል ሴታ ሴት ጉቶ ጋር ገብተሽ አፍሽን ከፈትሽ። እኔ እኮ ጀግና ነኝ ብቻዬን ነው። መርገጥም ካለብኝ ብቻዬን ነው የምረግጥሽ ሀሜተኛ፣ ብቻዬን እሱን ደግሞ በዚህ ሳምንት እኔ እናንችለን የምንዋቀጠው። ጠብቅኝ ጠብቅኝ፣ እንዴት እንደማረግሽ እኔ የማሳየሽ። ጠብቅኝ፣ እች ጎተራ ዝም። አንዳንዴ ማለት ነው፣ አንዳንዴ ዝም ብላችሁ ስትተዋቸው የተፈሩ ይመስላችኋል። ላይክ ፍራቻ ወይም ደግሞ ምናምን አይደለም። እኔ ወደኋላ ኋላ ተመልቼ ስድብ አልሳደብ ተከታዮቼ ላዝናና እንጫወት ከነሱ ጋር። ከእናንተ ቆሻሻ በሰበሳችሁ እድሜያችሁን የጨረሳችሁ ከእናንተ ጋር ምንም አይሰራም። በቃ ተከታዮቼ እንዳያዝኑብኝ ብዬ ነው ማምላክን እየተውኩትኝ እስከዚች ቦርኮ ጋር መሰዳደብ የሚያቆምኩት። በቃ የሚከተሉኝ ሰዎች ቤታ ነው በቃ ተሰዳደቢ ተዩ ምናምን ሰፖርት የሚያደርጉኝ ሰዎች ሁሉም በቃ እነሱን ደግሞ ተከታይ ማክበር ያለ ሰው መቆም ያቃተኝ እንዳይመስላችሁ እነሱ ናቸው፣ ፎሎ የሚያደርጉኝ እነሱ ናቸው። ታብታብ አንድ አበባ ስል ጊፍት የሚሰጡኝ ቪዲዮ ስፖስት መቼስ እንዲታይልኝ ነው። ቪዲዮ መፖስት አይደል፣ ያ ሁሉ ሺ ህዝብ እንዲያይኝ የሚያደርገው የሚፖስቱኝ እንድታይ ዩቲዩብ ስለቅ ዩቲዩቤን ሼር የሚያደርጉት እነሱ ናቸው። ለዛ ነው እኔ የማከብራቸው እንጂ አንዳንዶቻቸው ያለ ተከታይ መቆም አልችልም፣ ያለ ሰው መቆም አልችልም። ሰው ያለ ሰው መኖር አይችልም በነገራችን ላይ ቪዲዮ መልቀቅ ማቆም አለብኝ። ለማንም ምለቀው ሰው እንዲ አይልኝ ካልፈለግኩ ለምን ቪዲዮ ለቃለሁ? ሰው እንዲ አይልኝ ነው። ላይቭ ላይ የምገባው ኮ ሰው ታብታም እንዲያደርግና ጌም እንዲጫውን። ተከታዮቼን አከብራቸዋለሁ። ያለ እነሱ መቆም አልችልም። እንደው ከእነሱ ጋር ነው የምቆመው፣ ዘላለሚን እስከ መጨረሻው ድረስ። አያፍሩም እንዴ? እንዴ ፎሎ እያደረጉኝ ሰው ምን ማናችሁ እናንተ ሰውን የምትንቁትኝ? ፎሎ እያደረጉኝ ይህንን ሰፖርት እንደዚህ በግብት ሰፖርት እያደረጉ ዩቲብን እያስተዋወቁ ዩቲብ ስር እያሉ ለምንድን ነው የምንቃቸው ታዲያ? ለምን ሶሻል ሚዲያ እመጣለሁ? ቤቴን ዘግቼ አልቀመጥም እንዴ? ቆይ አንቺ ቆይ ጠብቂኝ አንቺ። ይሄ የዳቦሽን ሆድሽ ላይ የደረሰውን የዳቦሽን ቦርጭ እንዴት አድርጌ ስቡን እንደማወጣው እኔ የማሳይሽ።

ስማም ሰው ለአንድ ለአንድ አቅም እንደ አቅሜ ለአንድ ሰው እኔ እኮ አንድ ነኝ እኮ አንድ ለእናቷ በኢየሱስ ስም ከነ በዘር ትገባላችሁ፣ በጎጥ ትገባላችሁ። አመድዬ ቴንኪዩ። በዘር ትገባላችሁ፣ በጎጥ ትገባላችሁ። በምን ማሸነፍ አቃታችሁ? እንዶ ተጨፍላችሁ ብትደመሩ እኔን ቤታና ተከታዮቼ ጋር መድረስ አትችሉም። ይህን ነው የምነግራችሁ፣ በቃ እግዚአብሔር ፍሪ ታደነሽ ማሪ ቲፕስ ማሙድ ደፈ ወዳጅ ነው እኮ የምታበዙልኝ፣ እንጂ ኮ ጠላት አይደለም ወዳጅ ሞር። በዚህ ያህል ቁጥር በቀናችሁ ቁጥር ስለኔ ባወራችሁ ቁጥር ሰዎች ወደኔ እንዲመጡ ነው የምታረጉትኝ። ድምጿን ያስጠላኝ ምንም ማያምርባት በቃ ላይ አክትን። እኔ አሁን እኔ አሁን አንዳንዴ የሆነ ሰው መሆን ማልችላቸው ሰዎች አሉ። እኔ አሁን ሀቢባን ሁኝ ብትሉኝ አልችልም። አልተሰጠኝም ያ ችሎታ። እግዚአብሔር የሆነ የሰጣቸው የመረጣቸው ችሎታ አለ። ሀቢባ ሁኝ ብትሉኝ አልሆንም። ሀቢባው ለምሳሌ ትዕግስት አላት። አሁን የማዳመጥ ትዕግስት አላት። አሁን ትዳር ሲመጣ እርዳታ ምናምን የማዳመጥ ትዕግስት አላት። ያ እኔ እግዚአብሔር አልሰጠኝም። መማራው ረጅም ሳት ተቀምጣ ሰውያ ያ ትዕግስት እኔ እግዚአብሔር አልሰጠኝም ስለዛ መማርን በቃ እንደ መማር ለመወደድ ብዬ እንደ መማር ለመምሰል ብዬ ሶስት ቀን ሙሉ ላይቭ ላይ ቁጭ ብዬ እየተቃጠልኩኝ አልችልም። እንደዛ እኔ ለራሴ የተሰጠኝ እግዚአብሔር ለራሴ የሰጠኝ ችሎታ አለ። በቃ ኢነርጂ አለኝ አለኝ። ሰውን ለመሆን አትጋጋጡ፣ ራሳችሁን ሆኑ። እኔን ሆናለሁ ብላችሁ ራሳችሁን ታጡታላችሁ። እግዚአብሔርን እኔ ደግሞ ማቀው በሀገሬም የተጠላ አስቀያሚ የሚያስጠላ ሰው ሰው አይከታተሉም። ዞሮ ብሎ አይታይም ነበር። ዘመኑ ተለውጦ ነው በጣም እኔ አስቀያሚዋን ሴት በቃ እንደዚህ የምትከታተሉኝ ጉድ እኮ ነው። ሰው ጥላት እኮ ነው። ሌላ እኮ ምንም እኮ አይደለም። እናንተ እኮ ያልተረዳችሁት ነገር እኮ ምንም እኮ ጥፋት ኖሮብኝ ሰው የጥላት ላይክ ሰው መጠላት አለባት እኮ ነው መጠላት አለባት ላይክ መጠላት አለባት እግዚአብሔር እንደዛ እኮ ነው መጠላት አለባት። እናንተም ምን ይገባችሁ?